እዚህ ቀጥሎ ሰንበት ተማሪዎች አጭር ዝማሪ ያቀርቡልናል። ስነ ጽሁፍ ትንሽ አምስት ደቂቃ ሶስት ደቂቃ የምትሆን የኔ ትውልድ ደስ ይላል ልጅነት አባ እንዲል አንደበት የሚስሙት ጉልበት ሲኖር አባትነት አባ ልጅ ያቦካው ነገር እንደሚል ብሂሉ አደራ ይምሉበት የአንደበቴን ፍሬ የልጅ ነው አይበሉ። እኔ ትንሽ ልጆ የሰንበት ተማሪ ረጅም ጉዞ ተጓዥ ነኝ ሩቅ አዳሪ። ህልማለኝ አንድ ቀን ቢሆን የምልለት ህልማለኝ አንድ ቀን ማሳካው በእምነት እንዳላፍርበት ነገን የኔ ትውልድ ማለት። አባ ይቺ የሰንበት ቤት የወጣት ማረፊያ መምህር ትሻለች ለዚህ ባካኝ ልብ ቃሉን ማሳረፊያ እሾህን በሹ እንዲሁ ከጥንቱ መምህር ትሻለች በመጽሐፍ የመጣን በመጽሐፍ ምረቱ ማየት ናቁቃለሁ እንደነዚህ አድባራት እንደሚጠቀሱ የዛሬ የትውልድ ከቀዳማይ ካልአይ ሳይንስ ይደርሱ ባለማወቅ ዘለን ያለን ወተቱ መሪያን ሻለው አድርሰው ሚመሩን ካጥንቱ። አባ ይቺ እግዚአብሔር ቤት ቅንያዋቂ ከንፈር የጠማት ናትና በምናብ ስላለው በዘመነ አብነት ሲያብብ ክርስትና እውቀት ብርሃን ነው ለጨለማው ፋኖስ። እውቀት ድልድይ ነው ከእውነት የሚያደርስ ይህች የሰንበት ቤት ለቅዳሴው ቀዳሽ ወንጌል ላለም አድራሽ እንድታደርስ ታትራ ይኮትኩቱን አባ ሰባኪ ዘማሪን ምሁር ላለም ታፍራ። ታዲያ ለአንድ ታላቅ ግብ እስከ ቆምን በጋራ ተኩላዎች ቢያድሙ ሄሮድስ ቢያጓራ፣ በጸና ውሳኔ ፍጹም ሳንፈራ እኔም አንተም አንቺም ከአባቶቻችን ጎን ስራችንን እንስራ። የእግዚአብሔር ዓይኖች ለጋዝ ያየው ዓይኔ መስጠት እንደዚህ ነው። አየሽው ይለኛል። ራስን እስከ መስጠት የሚያደርስ መሰጠት ከወዴት ይገኛል? ብፁዓን አባቶቼ ለክርስቶስ ታጥቀው ስለ ነፍስ ድህነት ይህን ዓለም ንቀው ለስጋ እንደሞቱ በተግባር ሲያወሱ የኢየሱስን ቀሚስ ስለ ስሙ ምለው አጥልቀው ለበሱ። የሾህ አክሊል ደፍተው አይሁድ ቢሳለቁ በአክሊለ ሦክ አምሳል ስለ ጌታ ፍቅር ቆብን አጠለቁ። የእግዚአብሔር አገልጋይ የመንጋውን ጠባቂ ን ከፈጣሪ ባንድ አስታራቂ የምእመናን አባት የሁሉ መጋቢ የሰው ልብ ማረፊያ እንደናት ሰብሳቢ የእግዚአብሔር አይኖች ብፁዓን አባቶቼ እጅጉን ደስ አለኝ ከሀገሬ ደጀፍ ተቀምጠው አይቼ የክርስቶስ መንጋን እንደ ባለቤቱ ሆነው ሊጠብቁ ስለ ሥጋ ሞተው የአምላክን አደራ ለመሸከም በቁ የምድር ታላቅ ሸክም የምድር ታላቅ ዳ በሰማይ ግን ክብር ተክቶ ለጠበቀ የምድሩን እንግዳ እረኛው ሲሰየም በክርስቶስ አምሳር ስለ መንጋው ዴነት ራስን እስከ መስጠት እስከ ሞት ያደርሳል። ለዚህ ታላቅ ክብር እነሆ ተገብተው እሳት ጨብጠዋል። ከዘንዶ መንጋ ጋር ሊያስጥኑን ተጋብተው ብፁዓን አባቶቼ አምላክ የሾማችው ስለ አእላፍ ነፍሳት ሀገሬናትና እልፍ ምንፍቅና ከቦ ይረሳት አደራት እርሷት እንደ ትርሷት እንደ ቀደምቶቹ እንደነተክልዬ በወንጌል ረሷት።